ኢትዮ አዲስ 13 ነው። እናስጥልን። የተከበራችሁ አድማጮቻችን በዛሬው የመረጃ ሰዓታችን ሁለት ያክል መረጃዎችን ወደ እናንተ እናደርሳለን። በመጀመሪያ ደረጃ በማረሚያ ቤቶች ያለው የሰብአዊ መብት አያያዝ ተሻሽሏል መረጃውን ወደ እናንተ የምናደርስ ይሆናል። በመቀጠልም በጋዛ የሐማስ መሪ የሆነው መሐመድ ሲንዋር መገደሉን እስራኤል አስታውቃለች። እነዚህንና መሰል መረጃዎችን ወደ እናንተ እናደርሳለን። እስከ መረጃው ፍጻሜ አብራችሁን ቆዩ። በቅድሚያም በማረሚያ ቤቶች ያለው የሰብአዊ መብት አያያዝ ተሻሽሏል። ኮሚሽነር ብርሃኑ አዴሎ የኢትዮጵያ ሰብአዊ መብቶች ኮሚሽን ኮሚሽነር ብርሃኑ አዴሎ በማረሚያ ቤቶች ያለው የሰብአዊ መብት አያያዝ ተሻሽሏል ብለዋል። ኮሚሽነሩን ጨምሮ ከፍተኛ የሥራ ኃላፊዎች የቃሊቲ ከፍተኛ ጥበቃ ማረሚያ ቤትን ጎብኝተዋል። ኮሚሽነር ብርሃኑ አዴሎ በዚህ ወቅት እንዳሉት የኢትዮጵያ ሰብአዊ መብቶች ኮሚሽን በ2017 ዓ በስልሳ አንድ ማረሚያ ቤቶች ላይ ቅኝት አድርጓል። በዚህም ለታራሚዎች የሚቀርበው ቀለብ አለመሻሻል እና ከክልል ክልል መለያየት እንዲሁም የይቅርታና ምሕረት አሰጣጥ ወጣ ለመሆን በማረሚያ ቤቶች የታዩ ችግሮች መሆናቸውን አንስተው በአፋጣኝ መፍትሄ እንዲያገኙ አሳስበዋል። ኮሚሽኑ ከጉብኝቱ በኋላ የተመለከታቸውን ጨምሮ በክልሎች ባደረጋቸው ቅኝቶች ዙሪያ ሪፖርት ቀርቦ ውይይት ተደርጎበታል። በሪፖርቱም በማረሚያ ቤቶች ያለውን የታራሚዎችን የሰብአዊ መብት አያያዝ መሻሻሉንና የተጀመረው የሪፎርም ስራ ተጠናክሮ መቀጠል እንዳለበት ተመላክቷል። በመቀጠልም የእስራኤል ጠቅላይ ሚኒስቴር ቢንያሚን ኔታንያሁ በእስራኤል በጥብቅ ከሚፈለጉ የሐማስ ሰዎች መካከል አንዱና በጋዛ የሐማስ መሪ የሆነው መሐመድ ሲንዋር በጦራቸው መገደሉን ገልጸዋል። መሐመድ ሲንዋር ባለፍነው ግንቦት አምስት ቀን በደቡባዊ ካንዮንስ የአውሮፓ ሆስፒታል ግቢና በአካባቢው የተደረገው የእስራኤል ከፍተኛ ጥቃት ኢላማ መሆኑ ተገልጿል። የእስራኤል ወታደራዊ ኃይል የሐማስን የምድር ውስጥ የጉዞ መስመርና የተለያዩ ቢሮዎችን በጥቃቱ ማውደም እንደቻለ በወቅቱ ገልጾ ነበር። በጋዛ ሐማስ የሚመራ የሲቪል መከላከያ ኤጀንሲ በወቅቱ 28 ሰዎች መሞታቸውን ቢገልጽም ከሲንዋር ጋር በተያያዘ በህይወት ይኑር ይሙት ምንም አይነት መረጃ አላወጣም። እንደ ኢሮፕያን አቆጣጠር ጥቅምት 7 2023 በእስራኤል ላይ የተፈጸመው ጥቃት ዋና አቀናባሪ የተባለውና የመሐመድ ሲንዋር ወንድም የሆነው ያህያ ሲንዋር ባለፈው ጥቅምት ወር በእስራኤል ወታደሮች መገደሉ ይታወሳል ሲል የዘገበው ቢቢሲ ነው። የእስራኤልና ሐማስ ግጭት ለ20 ወራት የዘለቀ ሲሆን በተለያየ ጊዜ የተኩስ አቁም ስምምነቶች ቢደረግም እስካሁን ዘላቂ መፍትሄ ሊበጅለት አልቻለም።